ከኤልያስ መልካ ጋ የኖሩ ሰዎች ብዙ ነገራቸው አንድ አይነት ነው ይባላል። አልስማማም። ዘፋኝ ሆኜ እየዞርኩኝ ፖስተር ለጥፌ አውቃለሁ። ተፈጥሮ ነው፣ ምንም ታለንት ፉል ነን። ደግሞ በዛ ላይ አሁን ደግሞ እንደዚህ ስትል ጉረኛ ይልአልከታል። ቡደኛ ምንም ማውራት አልቻለም። ልውል በነፃነቷ አይደራደርም ይባላል። አልደራደርም። ለምን እደራደራለሁ? ኢትዮጵያ እኮ ነኝ። ሀገሬን አረሳም፣ ኢትዮጵያን አረሳም ያልኩት እኮ ምክንያት ይሄ ነው። ሰላም መገናኛ ፕሮግራማችን ጀምሯል። ዛሬ መገናኛ ፕሮግራማችን እንግዳ ልዑል ነው። ልዑሌ ማ እንኳን ደህና መጣ። እንኳን ደህና ቆያችሁ። አቢግ ፋን አመሰግናለሁ። ከኤልያስ መልካ ጋር የኖሩ ሰዎች ብዙ ነገራቸው አንድ አይነት ነው ይባላል። እስማማለሁ፣ በዛ አልስማማም። ከዮብ ጋር እንመሳሰላለን። ኤልያስ መልካ ጋር ምንድን ነው መሰለህ ይሄ የምትሞላው ስፒሪት አለ። ይሄ አታጎበድድም፣ የበታችነት ስሜት አይሰማህም። ሌላ ቦታ ስትሄድ ሰዎችን ትወዳለህ፣ ታከብራለህ አንዳንድ ሰዎች አሁን ይደነግጣሉ። እንዲያውም ይሄ ኢንተርቪ ትንሽ ያስታርቀኛል ብዬ ያስባሉ። በጣም ነው ሙዚቀኞችን የምወዳቸው እኔ ዘፋኝ ሆኜ እየዞርኩኝ ፖስተር ለጥፍ ያውቃሉ። የነሀይሌሩትን የነዮብን ስለምወዳቸው ማለት ነው። የብዙ አርቲስቶች ብዙም ደግሞ አቀናባሪዎች ብዙ ታሪክ አሳልፈናል የምንዋደድ ሰዎች ነን። አቀናባሪዎችም ኤልያስ መልካን ወዳለው ስላልኩኝ ዳግምን አልወደውም ማለት አይደለም።

ይሄ ሌላም ሰው ሊያስከፋ አይገባም። ሌሎቹን እጠላቸዋለሁ ማለት አይደለም። ምን አሁን ታምሮ አማረንም እወደዋለሁ፣ ጊልዶንም እወደዋለሁ። ፍቅር ነው የሚያስፈልገን እኮ አሁን ወጣት ሆነህ እኮ መደጋገፍ ነው የሚያስፈልገው። በተለይ ይሄ አድማ የሚባል ነገር በጣም እግዚአብሔር ይንቀልልን ከዚህ ሀገር። የስንት ሰው ታለንት ነው ታፍ ነው የቀረው ገብተዋል። አሁን ቴዲ አፍሮን ብትል እንደ ተነሽ ወንድሙ ነው። ጎሳዬም ወንድሜ ነው። አሁን እኔ ጋር ያለው ምንድን ነው መሰለህ፣ እንደ ታሪክ አጋጣሚ ከሱ ጋር ስላደግኩኝ? አልፈራቸውም እወዳቸዋለሁ። ገባ? ሌላው ሰው እንደሚሸማቀቀው አይደለም። የፍሬው ኃይሉ ልጅ ዳዊት ፍሬው፣ መሐሙድና ጥላሁን የአባቱ ጓደኞች ናቸው፣ እና እንደ ቤተሰብ እንደ ወንድማቸው ስለሚል ማሜ ሰላምነሽ፣ እንዴት ነው መንፈስሽ፣ ጥሌ ሰላምነሽ ነው የሚላቸው። እንደ ሌላው አይረበተበትም። ስለዚህ ያንንም ነገር ጓደኞቼ ቢያልፉት፣ ገባ? የገፋ መጥፎ ባህሪ የለኝም ባይዘው፣ እንዲያውም የኔ ጠላት ንጽሕናዬ ነው ብያስቡ ሙዚቀኞቹን በጣም ነው የምወዳቸው። የሚደብራቸው አጣፍጣስ መስክራለች አብልታ ጥጥታለች ደግሞ ምንቀር ልትል እንዲያግባን በፍቅር እና ክቡራት ተመልካቾቻችን እንግዲህ የዛሬው እንግዳችን አርቲስት ልዑል ሃይሉ ነው እንግዲህ ስሜታዊ ሆነናል፣ አልቅሰናል፣ ዘፍነናል፣ ደማችን ፈልቷል። አስራ ዘጠኝ ዓመታችን ነው ስቀን አናቅም። ስለዚህ ዛሬ በቃና ቲቪ እንስቃለን ማለት ነው እና እውነት እላችኋለሁ እኔ ግራህን ሲመቱ ቀኝ ስጥ የሚል እምነት የለኝም። የመንጌን እችለዋለሁ ግን ኮሚዲ በዚህ ፌት ስለማይሆን ነው። ስለዚህ ግን ፈታ በሉሽ ጓዶች እንዳይደብራችሁ መቼ ነው ሙዚቃ ጀመርከው? ትምህርት ቤት ተማሪ እያለ ሰልፍ ላይ ልውል፣ ዛሬ ምን ያቀርባል ነው ምባል፣ ዘፍናል። ከታች የጀመረ ነው የሙዚቃ? አዎ ተፈጥሮ ነው፣ ምንም ታለንት ፉል ነው እንደሞ። በዛ ላይ አሁን ደሞ እንደዚህ ስትል ጉረኛ ይላል። ከታች ጉደኛ እኮ ሀገር እኮ ምንም ማውራት አልቻለም። አሁን ከሰው ጋር እንዴት አስር ደቂቃ አቀመጣለሁ? ቀልድ ታወራለህ አይደል? ወይ ካሳቀህ መሳቅ ነው፣ ካላሳቀህ ዝም ማለት ነው። መፍትሄ ለምን ትፈልጋል? የብዙ ጸብና ጦርነት መነሻ መፍትሄ። ልዑል በነፃነቱ አይደራድርም ይባላል። አልደራደርም። ለምን እደራደራለሁ እንዴ? ኢትዮጵያ ይጎነኝ፣ ለምንድነው በነፃነት የምደራደረው? ምታወረው ነገር ምታርገው ነገር በጣም ነፃነት። በቃ ውሸት አልወድም፣ ውሸት አልወድም። ሰው እንዲረግጠኝም አልፈልግም። በነፃነቴ እኔ ሞት ነው የሚሻለኝ። ገብቶሃል? ደግሞ ሰው ወዳለው በጣም የሚያሳዝን ነፍስ ነው ያለኝ። እንዲያውም ቴዲን በጣም ወድበት ምክንያት ቴዲ አፍሮ አንተ እኮ በጣም የሚያሳዝን ምስኪን ነብስ ነው ያለህ። ንጹህ ልጅ እኮ ነው። እግዚአብሔር ብቻ ግን በዚህ ቁመት ስትነሳ ይህን ቤት እንዳታፈርሰው እ ምናምን አለኝ እና ቴዲን ወደዋለ ነዋይ ደበበ በጣም እስቲ እዚሁ ላይ ግን አንተ ከነሳ ቀር የብዙ ሰዎችን ድምፅ ማስመሰል ትችላለህ። አንዳንዱ ሰው ይገረማል። እኔ ታነም ትፉል እንደሆን ኩ እኮ አውቃለሁ አብሬያቸው ስላደግኩኝ ይደነግጣሉ። አሁን እኔ ነዋይ አጠገብ ቁጭ ብዬ የነዋይን ስልካን ስቻ ወራለሁ እንደ ነዋይ እስኪ የነዋይን አንድ ድምፅ በልልን። እስኪ ነዋይ እንዴት መሰለ? መጀመሪያ ክብሩን ብንገልጸው ነው የሚሻለው። ነዋይ ደበበ ማለት የሁሉም ሰው ቤተሰብ ይመስለኛል። በጣም ሀገር የሚወድ እጅግ የሚገርም ሰው ነው። ባይዘዌ ነዋዬ በጣም አሁን ተጽናንቷል። በቀደም ምን ሲያደርግ እንዳየወት ታውቃለህ? ልጁ ሞቶ ለቅሶ ቤት ቁጭ ብለናል። ለቤት ነዋይን ለማጽናናት ከተወለደበት ከሀመር ሀገር ማርጭ ነው በሀመር ባህል መሰረት መጡ። ነዋይ ደበበ ቤት የሚገርም ማጽናናት። እንዴት ያሉ ቅዱስ ህዝቦች ናቸው። ሲጽናና አየሁት አየህሉል፣ ሀገሬን አረሳም ኢትዮጵያን አረሳም ያልኩት እኮ ምክንያት ይሄ ነው አለ። ከዛ በኋላ ከወላይታም የመጡ ዘመዶቹ፣ ከሩቅ የነዋይን ለቅሶ ለመድረስ የመጡትን በር ላይ ቆሞ ለእያንዳንዳቸው እኔን ልታጽናኑ ነው የመጣችሁት ብሎ ብር ሲሰጣቸው ነበር፣ ሲሸኛቸው ማለት ነው። ድንቅ ተአምር የሆነ ሰው ነው ነዋይ ደበበ። በጣም ነው ወዱ። ማስቂኝ እንደሆነ ይነገራል። አደገኛ ነው ባለቅኔ አስቂ ነው ነዋይ እኮ በጣም። እሱ ጋር ካለህ በቃ ትታደሳለህ፣ መንፈስ ይታደሳል። የሆነ ነገርም አልጥም ካለው በቆንጆ አማርኛ ያስገባልሃል። አንቺው ነሽ ሕይወቴ ሆያ ባለነፍሷ ቤት በጣም ቅርበት አለ። ከብዙ ሙዚቀኞች ስለምወዳቸው የእነሱን ዘፈን እየዘፈንኩ ስላደግኩ ቅርበትን ያመጣው ይሄ ነው። አዎ ኤልያስ ጋር የወንድሜ ወይ የአባቴ ጓደኞች አይደሉም፣ በቃ ቅርርብ አለን። አብነት አጎናፈርም እንዲያውም አንዴ ብስራት ሱራ ፍሬንድ ነች፣ አብረን ነው እንትን ያደግነው እና እየተዝናናን ነበረ። ዚ ሪቮሉሽን የሆዷን አወራችል። አንተ ግን የሰባዎቹም ጓደኛ ነህ፣ የሰማንያዎቹም ጓደኛ ነህ፣ ምረጥልናኛ። ሁሉም እየወደደኛ፣ የማን ጓደኛ እንደሆንክ በምን እንወቅ? አለች ሚስጥሩ እንጂ ዝም ብሎ አሁን እኔ ዝም ብዬ ያን ሁሉ ዓመት ከኤልያስ ጋ ይኖርኩ ይመስላል። ከነዋይ ጋ ይኸው 18 ዓመታችን። ከአሜሪካ ከመጣች ልብህን አይቼ እኮ ነው የምቀርበው። ሰው እንዴት ደስ የምትል ሰ አጠገቤ ስትሆን መንፈሴ ነው የሚታደሰ ይለኛል። ስለዚህ በዚያ አጋጣሚ ደግሞ አንድ ሌላ የምወደው ሰው አለ። ሳሚ ሎሬትን ታውቀዋለህ? ገጣሚ ሳሚ ሎሬት ኳስ ሜዳነት ሄደ አፍሮ ሰፈር ነው እና የአንተ ግጥሞች አልበሜላይ አረ በስመ አብ ጉድ ጉድ፣ ልናፈላ ነው። ከዛ ምን አለኝ የማታውን ዜና እያየን ብሎ ቴክስት ያደርጋል? ሉሊያን ሰላምሽ፣ እንዴት ነው ደህንነትሽ አሪፍ ነው ይለኛል። አረ ሎሬት ምንድን ነው እያጨናነቅከኝ ነው ምን ሆነሃል ምናምን ስለው፣ አረ ዜና ሰምተን ተደብረናል። ኳስ ሜዳ እንዴት እንደምንወድሽ አታውቂም። ምን ምንድን ነው ሎሬት ምናምን ብዬሽ፣ እውነት ደነገጥኩ። የሁለት ሰዓቱን ዜና እኮ ስንሰማ ምንድን ነው ለዋለው እንደምን አመሻችሁ። የምሽቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በዛሬው ዕለት ልዩ ኃይሉን በቁጥጥር ሥር አውለነዋል ሲሉ ተገለጸ ሲባል ለካ ልዑል ኃይሉን ያዝን የተባሉ መስሏቸው ነው ብሎኝ፣ ሉሊያንስ ደንግጠን እኮ ነው ባባባ ሞት ምናምን አለኝ። ልጭዊም አለ ኳስ ሜዳ መርኬ መርካቶ በጣም ነው የምወዳት፣ የነ ኢሊያስ መልካ ሰፈር፣ የነ ቴዲ አፍሮ ሰፈር። እንዲያውም አንድ ዘፈን ልዝፈንላቸው እንግዲህ ልመሰጥ ደግሞ ገበያ አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ንደሃው በጉልበቱ እንዴት ነው መርካቶ ያንቻለሽበቱ? እንዴት ነው መርካቶ ያንቻለሽበቱ? ወይ አዲስ አበባ አሰፋሽ ወይስ ጠበብሽ ወይ አዲስ አበባ ንለማሽ ወይ ቆረቆዝሽ ችቧት ሞይም ነበር ውጥንታ አራዳ ሳለሽ ችቧት ሞይም ነበር ጥንታ አራዳ ሳለሽ ከሰሜን ከደቡብ ከምስራቅ ከምዕራብ እንደ ደሮ ጫጩት ልጆቿን ሰብስባ አዲስ አበባን አሏት ወይ አዲስ አበባ አዲስ አበባን አሏት ወይ አዲስ አበባ የራስ መኮንንን ድልድይ ተሻግረሺ! የሀገር ፍቅርን አቀበቶት ተሺ አጼ ምኒሊክ ሐውልት ፊት ለፊት ቆመሺ አራዳ ጊዮርጊስን በደንብ ተሳልመሺ አቡነ ጴጥሮስን ቁልቁል እትወርደሺ ሀብተ ጊዮርጊስ ድልድይ ከተሸጋገርሺ ከነ ኤልያስ መልካ ሰፈር መርካቶ ገባሽ መርካቶ ገባሽ ይሄ ለመርኪ ስጦታ ነው። ወዳችኋለሁ። የሚገርም ሙዚቃ ነው ያሰማኸው። ትዝታ ነው ገብቷል። የምንወደውን ዘፈን ትዘፍናለህ፣ ሀሳብ ትገባለህ፣ አንድ ጭምርላለህ። ወዲያ ካች ማለት አይጠፋኝ ገና ከሩቅ ቀልብ ሲጠራኝ አረግ አረግ ደግሞኔ ያለው ላንቺማ እንዴታንሳለው አቤት ማለት ንጃ ጣምሬ

ሚገርመ ነው ባይዘው የአብዱኪያርን በጣም ነው የምወደውና ጃሉድን በጣም ስለሚወደው የሚገርማቸው እንደ አብዱኪያር ቀን ሰው የለም። አልበሙን አጥንቶ ከማህሪ ብራዘርስ ጋር ከራሱ ዘፈን ጋር አሜሪካን አገር ኮንሰርት ሰርቷል። የጃሉድን ዘፈን የእርግ ባሞራ ባልናና የእርግ ባሞራ ባል ጎሽ ጎዳናው ሰው ሞላ ምናምን እያለ አበዴ ሙሉን አጥንቶት በጣም ነው የሚወደው ጃሉድን እና ጃዬን እየመከረው ነው አበዴ ማለት ነው። ስማ ጃሉድ ወላይ ነው ምል አንተ የምገርም አርቲስት እኮ ነው እንዴ አንተ በቃ ግፋ ወደፊት በቃ ችግር የለም ሉሊያንስ የሚገርም አርቲስት ድምቅልቁን መውጣት ይችላል አለምን ምናምን አለ አበዴ እና በጣም ነው የሚወደው አብዱ ኪያረን ይሄ መሰለኝ አንዳንድ ጊዜ የመልስ ምት ግድ ነው። የመልስ ምት ማ ግድ ከዛ ሉሊያንስ እንዲያለች ምናምን ሊባል ይችላል፣ ግን ከእውነተኛ ፍቅር ነው አልቅያሜም የሚመጣው። አቤል ጳውሎስ እንዲያው ምን ብሏል ሉሊያንስ? ዘላቂ ወዳጅነትም የለም ዘላቂ ጠላትነትም የለም፣ ሙዚቀኞችን እንጣላለን እንገናኛለን ብሎኛል። ስለዚህ የተጣላችሁ ይታረቁ፣ እወዳችኋለሁ። ብታረፍ ይሻላል። Bitten አልበም ምን ላይ ነው ያለው? ስማ እንዴት ያለ ዘፈን እንደሰራው ግን ቤት በኩል ቤት በኩል ገና አዝማቹን ስለ ሉሊያን ሳረሽ ዘፈን ያስፈራል ይቅርብኝ ይላል አንዳንዱ ቦታ ደግሞ ግን ገብርኤልን ያበደ ዘፈን ሰርቶ እንከር ያለ ነው። አው ግን እኔ አሁን ከእሳቱ ሰዓት በላይ አልበም አለ እንዴ እውነት አሁን እየወጣ ያሉ አለ አልበም አለ እናውራ እኮ ከተባለ አሁን ሰው አሜሪካን ሀገር አሁን ትራምፕም እኮ ሲመረጥ እንዴ በቃ አሜሪካንን እንዲቀውጣታለሁ ምናምን ትልቅ አደርሳታለሁ ይላል እኔም ራሴን እኮ ፕሮሞት አረጋለሁ የግድ ድቤ መቼ ምናምን እኔ አልፈልግም አልበም ማለት አስራ ሁለት ዘፈን ነው እንዴ የኔ አልበም እኮ ፈጠራ ነው። ያቺ የምንጀሯ ዘፈን ላይ ብቻ አውረገረገች ፈቅዳለች ልጅት ከሚለው ውጪ ንጥር አልበም ሁሉ የሚያኮራ እንደ ወይን የምትወደው ማለት ነው። እንደ ግርማ በየነ አውቃቸው እንደርጎ የነጡት ግጥም ያሉት ጥርስሽ ከሩቂ ስባሉ ኮብላላ አይኖችሽ እረዳ ሌባትሽ ሳንቃነው ደረትሽ መልክሽ ጸገነት ደስ አይል በጣም ትፈሳል። እነ ጌታቸው ካሳ ሰምተ ጭብት ኩርምት ብዬ በጭንቀ ደንዝዤ እጠብቅሻለው ብቻዬን ተክዤ በንባዬ ጭጋገጽ ድቅን ስትይ ፊቴ ትካዜ ይሰማኛል። የፍቅር ቤት በጣም ወርቃማ አርቲስቶች ናቸው። አልበም እንዲህ ነው አየህ እንጂ አስራ ሁለት ዘፈን። አንዱ ጓደኛዬ ሳለም ይባላል። የሚገርም ልጅ ነው። ቆቅ ነው። እነ ቴዲ አፍሮ ግቢ ነው ተወዶ ያደገው ኳስ ሜዳ። አልበም እንደወጣ ኔ ጋ ይደውላል። እንዴት ነው ይለኛል። ሳለ ሰላምንሽ ያራዳ ልጅ አለን ላኢላ ለላ ምንድን ነው? ሰሞኑን ይወጣዋል በሚለኛል እንጃ። የማን ነው? የማን የእንትን አረ አሪፍ እኮ ነው። አንተ ደግሞ ለጓደኞች ታዳላለህ። ኢንዶሚኒዮን አልበም እየተሰራ ከተማው ላይ ኢንዶሚኒ እንዲያውም አሳዝናችሁኝ ነው። ኩከራጃ ነው እንጂ ከሶስት ደቂቃ በኋላ የሚበላሽ ሽ ደጃችን ፊት ለፊት ሆነና። ከሁሉ ሙዚቃ እሱ ነው የምትወደው አይደለም? እንደሚሆን ሆኖ ነው እንጂ አንድ በጣም የምትወደው ከሆነ እንዳለ ማራዶ ና እኮ አለኝ እኮ ዘፈን፣ በእናትህ፣ ዘርሮ ዘርሮ የሚጥል እስኪ አንዱን ጀባ በለን። እሺ ደጃችን ፊት ለፊት ሆነና መውጫ መመለሻው ጎዳና ቤቴ እንኳን ልቤም ባሳርፈው ይታያል ያንቺ አልተቆለፈው። ይህም ቆሮን ብቻው አሁን አልበም ሲሰራ ንቅለ ተከላ የሚባል ነበር። ሰርጀሪ ከሆነ ዘፈን ላይ አዝማች ከሆነ እንትን ላይ እንትን እንደዚህ አይሰራም፣ ነውር ነው። በፊት እኮ ኤሊያስ መልካ ይፈራ ነበር። ታቃላ አቀናባሪዎች ሙዚቃ ሲሰሩ አሁን ሮፊ ሮፍና ሮጦ ሄዶ ለኤልያስ ነው ያሰማው። ኤልያስ ይሰማልኛል ከሙዙም እንደዛ ነው የጃሉድን እንደሰራ ኤልያስ ጋር ነው የሄደው። አየህ የሚሰማኝ ሰው አለ፣ የሆነ የሚቆጣኝ ሰው አለ፣ በዕለት መፍራት አለ። አሁን እኮ እንደ አረ ይደብራል። የሰው ዜማ መገልበጥ አይቻልም፣ ነውር ነው። የሰው ዘፈን ትዘፍንና ለአንተ ካለኝ ፍቅር የተነሳ ነው እንደዚህ። ነውር ነው፣ በጣም ይደብራል። ታቃላ እኛ አንችልም መስረቅ። እኔ ጌታቸው ካሳን ደባልቄ መዝፈን አልችል፣ ግን እኔ የሰራሁት አለ አስፈቅደ ነው አስፈርመ ነው ማለት ነው። የሆነ ህፃን ልጅም ተነስቶ ዘፈን ይዘፍናል፣ ቲክቶከርም ይዘፍናል። የህፃን መጫዎች አሁን በቃ። እንደውም እኔ አንበሳና ንጉሥ ከሆነ ሰው ጋር ኤልያስ መልካ ጋር አልበም ሰርቻለሁ። ምን ያደርግልኛል ከዚህ በኋላ ዘፈን ብቻ ነው። እንዲት ስትከባበር ነው ጥሩ። ደሞ አይችሉም እኮ ብዙዎች፣ እውነት እናራ ከተባ ለማንም አይችልም እኮ ዝም ብሎ በቃ። እኔ አሁን ኤልያስ መልካ ጋር በክብር የኖርኩ ልጅ ነኝ። ገብተዋል እሱን ከእሱ ሰወጣ ዞረብኝ። በቃ የማላውቀው ዓለም ተንኮል፣ ይሄ ውሸት። እኔ አሁን እንዲያውም እግዚአብሔርን የምለምነው ተንኮለኛ አርገኝ፣ ውሸታም አርገኝ፣ አስመሳይ አርገኝ ብዬ ነው የምንፈልገው። በቃ አንተ ከኔና አንተ ከተጣላን አንተና እኔ እንፍታው። ለምን ሌላ ቦታ ሄደ? የሰው መንገድ ታዘጋል። እኔ እንዲያውም እኮ አንዳንዴ ስፈላሰፍ ይሄንን አየር ሁሉ እየለኩ የሚሰጡን ሁሉ ይመስለኝ ነበር። የእግዚአብሔር ባይሆን ኖሮ አየር ድሮ እኮ ስቀን ተጫውተን በቃ እንደፈለግን ሆነን እንደ አሁን እንድ እየተያየን ከጓደ ካብሮ አደጎቼ ጋ። እኔ ከዚህ በኋላ ዘፈን መዝፈን አልፈልግም። ብችል ገበሬ በሆን ደስ ይለኝ። ገጠር ውስጥ ገብቼ መድን ያለም በቃ እርሻ እያረስኩ ከብት እያረባው ዶሮ እያረባው ምናምን ሰላም በቃ ይሄ ጭንቅላት ሰላም። አንዳንዴ የሴጣን ስራ ነው ምናምን ይባላልና እንዳትቆርጡት። ጥበብ እግዚአብሔር ነው። ክፉ ሰዎች ናቸው ሴጣኖች። ለዚህ ነው ዘፋኝ መንግስተ ሰማያት አውርስ የሚሉል ይፈታተኑናል እየመጡ። ዘፈኑ አይደለም። ዘፈን እኮ ከሰው ነው የሚወጣው። ሰዎቹ ተንኮለኛ ከሆኑ አየ፣ አንተ በሰው ድል ምናምን አይደብርም። ሉሌ፣ በዚህ በሙዚቃው ኢንዱስትሪ እንደዚህ ያስከፋ ነገር ምንድን ነው? አይ አንዳንድ ጊዜ አደገኛ ብርድ የሚበርድኝ እና የምበሳጨው ኤልያስን ሳስብ ነው። አልበሙ እሱ ቢኖር ኖሮ በዚህ ደረጃ ብቻ አይሆንም ነበር፣ አገር ይደባለቅ ነበር። ኤልያስ የነ ዮብን ሲሰራ እዮቡም እንዲል ሃይሌን ቴዲን ምን ይጠራና ኮንሰርት ይሰራላቸው። ፓወር አለው፣ ስፒሪት አለው ኤልያስ። እና የሀይሌ ሩትም ሲሰራ እንደዛው ነው ልክ የኔ ብዙ ነገር ታቀደና ኤልያስ ወደ አምላኩ ሲሄድ የነበሩት ሰዎች በሙሉ ጠፉብኝ። ስለዚህ እንኳን ዘፈን አይደለም እኔ ቆም መሄድ አይገርማችሁ እንደዮብ ስትሮክ ቢመታኝ ስኖ በበስጭት ትላንትና ሲያሸበሽጉልን የነበሩት በሙሉ ነው ብን ብሎ የጠፉት። ይሄንን ለታሪክ የሚቀመጥ ነው። እስቲ ሉ ስለ ቀደመው አልበም ስለ ሰዓቱ፣ ሰዓት ኃይለኛ አልበም ነው። በጣም በደንብ ተደመጠ። አዎ ተደምጧል። ግን ምንድን ነው መሰለ አሁን ሰው ጋር ውዝግብ ያለው ያዳመጠው ነው የመጣው። ወይን አልበም ምናምን ይላል ለመሰለ ስራው አደገኛ ስራ ነው። ኃይለኛ ስራ ነው። ኤልያስ ያለመኖሩ ምክንያትና ምክንያት ብቻ ነው። እና ደግሞ ወይ በእሱ ዙሪያ የነበሩት ሰዎች በኤልያስ መልካ ልክ ባለመታመናቸው ነው፣ ገባ እኔ ግን እግዚአብሔርን አመሰግናለሁ። ምናልባት ይኸው እስካሁን ቆሜ እየሄድኩ ነው፣ ጤነኛ ነኝ። ምናልባት በህይወት የማያኖር ነገር ነበር የገጠመኝ ማለት ነው። እንደኔ መናደድ እና መበሳጨት ምናልባት ስትሮክ ወይ ንጹህ መንፈስ ውስጥ ስላለ እንጂ የእብድ መንፈስ ደግሞ ቢኖረኝ ራስን በገመድ መስቀል፣ በጣም የማያኖሩ ነገሮች ብዙ፣ የመራብ የመጠማት አይደል፣ የመነጠቅ ይሄ ቀኝ እጅህን በአንተ ሰዓት ገባ ይሄ መመኪያን ማለት። ከዛ ደግሞ የነበሩት ወንድሞቼ የምትላቸው ምናምን የምታምናቸው ሰዎች ጥለው ይሄዳሉ፣ ማለት ነው። ለዛ ኤልያስ ያለ መኖርና የመኖር ብቻ ሌላ የለም። ሉሌ አዝናለሁ በጣም። ኤልያስ ቢኖር ይህን አልበም ምን ሊመስል እንደሚችል አስበዋል? በጣም ተአምር። አሁንም ማድረግ እኮ ይቻላል ግን የአድመኛ ሀገር ስለሆነ አያስፈልግም። እባክህ ተው። ታውራም ካፌ ወጣ አፋፍ ነው ምንም አያስፈልግም። እኔ ግን በእነሱ ልክ ክፉ አልነበርኩም። ሱጂ አዲሱን አልበም ሰርተህ አቺቭ ማድረግ የምትፈልገው ነገር አቺቭ ታደርጋለህ። እሱም ቶ በሚሆን ሰዓት ይሁን ማለት ምን መሰለህ፣ ከአሁን በፊት ብዙ ነገር ሰርቼ ነበር። ገንዘብ ተከፍሎ አልቆ ምናምን ለቀረጻ ስጠብቅ ልጆቹ የሉ እየፈሩኝ፣ ዘፈኑ እየፈሩ እኔ እንዳሁኑ ተራ ዘፈን አልዘፍም እ ደርዝ ያለው ዘፈን ነው የምዘፍነው። ግጥም ላይ ይጠነቀቃሉ፣ ዜማ ላይ ይጠነቀቃሉ። በቃ እኔ መስቀሉ ልሸከመ አንተ ምን ቸገረ። ዘፈን ዘፍናለሁ ልክ ሊወጣ ሲል ያከሽፉብኛል፣ የገዛ ጓደኞች። አንዴ እኮ አይደለም ይክ አሁንም ተሰራ እኔ በቃ ፏና ረ ደሞ አዲስ የመጣ አባባላለሁ ፏና ረጓለን። አብሽር እኔ እኮ ጉጉቴን ታቋለህ፣ ለጥበብ ያለኝን ስሜት ማለት ነው ዘፈኔ ሊወጣ ነው ምናምን ምናምን ብዬ ሁሉም ዝም ይሉሃል። አሁን እኮ እየገረመኝ ያለው የሚያስለቅሰኝን ሰውዬ እኔ እያለቀስኩኝ እሱን ያባብሉታል። የሚያስለቅሰኝን ይሄ በጣም በጣም ነው የሚደብረው። እኔ እዚህ ሀገር ላይ ገብርኤልን እ ከሰው ጋር መገናኘትም አልፈልግም። ኤልያስ መልካ ቢኖር ኖሮ እኔን እንደዚያ እንዲህ ማን ደርሶብን። የሆነ ጊዜ ምን አረብ ይመስል ፀጉሩን ተቆረጥና በአዲስ ሉክ እንምጣ አሉኝ። እኔ ከዛ በኋላ ነው እንዲህ ዘረክረክ የሆንኩት እንጂ ቅንድቤን አበጥሬ ነበር የምወጣው። ችግር የለውም፣ እርድናውንም እናውቅበታለን። ከዛ ፀጉሬን ምናምን ቆረጥኩት አለኝ እኮ ፀጉር ማታ ፀጉር አለ። እሺ ይሁንላችሁ ደስ ይበላችሁ ብዬ ተቆረጥኩኝ። ቀረፃ አርብ። እውነታችሁን ነው እኔ ሁል ጊዜ ስቱዲዮ ስገባ አጸለያቸዋል እንዳይዋሹኝ። ይሄ ኃጢአት ነው እንዴ ሚኪ? ከዛ ቀረፃ አለ ተብዬ አርብ ቀን ተዘጋጅቼ እደውላለሁ፣ ሁሉም ስልካቸውን አጥፈጠ። ይሄ እሺ ቆይሽ፣ ብሳደብስ ብቆጣስ ይፈረድብኛል። ሌላ ሀገር ቢሆን መብቴን በምጠይቅ ጠይቅ ነበር። ይቅርታ እሺ። እኔ ስሜታዊ ሰውን ያደረገኝ እኔ አይደለሁም። እኔማ ምስስቅ ነበር የሚያምርብኝ! አንዳንዴ ሳቀን ይወስዱባል ታውቃለህ። እኔ ብዙም ዘፈን አያሳስበኝም እባክህ። እኔ የሚያሳስበኝ የሀገራችን ሰላም መሆን ይህ በዘር በምን የምንባለው ቀርቶ እንደ ድሮ በነፃነት ብንኖር ብንዋደድ፣ እንጂ ምን ያደርግልኛል ያለ ቤት። እኔ ዘፈንኩ አልዘፈንኩ ይሹ ነው እንደ ዘፈን ነው እንደ ችግራቸው። በቃ ዘፍኝ ያሉ የዘፈንኩት፣ ግን አንቺ ነሽ አካሌ ብያለሁ፣ ቀዳሚና ተቀዳሚ ብያለሁ። አይቆጨኝም ሆያ በዚህ አጋጣሚ በጣም የሚደንቅ ፍቅር የምትሰጡኝና ስራዬን የምታከብሩትን እግዚአብሔር ይባርካችሁ፣ ጆሮችሁን ይጠብቅላችሁ። መድኃኒዓለም አመሰግናለሁ። በጣም በጣም አመሰግናለሁ። ተመልካቾቻችን፣ የዛሬው መገናኛ ፕሮግራማችን እዚህ ጋብቅቷል። ዱሌ እንግዲህ የሆነ ስለመጣ እጅግ አድርጌ አመሰግናለሁ። አመሰግናለሁ ሚኪዬ፣ እግዜር ያክብርል።